አሕዛብ ከትምህርት ይልቅ በተአምራት ይሳባሉ። ምልክቶች ለአሕዛብ የተሰጡ ናቸው። ለአማኝ ቃሉ፣ ለአሕዛብ ምልክት። ዛሬ ግን ምልክቶች የክርስቲያኖች ሞተር ማስነሻ ሆነዋል። ዛሬ ምልክቶች መነሻ ሳይሆን እንደ መድረሻ እየታሰቡ ነው ያሉት። ዛሬ ምልክቶች እንደ ሸቀጥ ነው እየተቆጠሩ ያሉት። ዛሬ ምልክቶች የተአምሩ ባለቤት እግዚአብሔር ሳይሆን የተአምሩ መሳሪያዎች የሚታዩበት ነው የሆነው። ጌታ ምልክቶችን አድርጎ ተአምራትን ፈጽሞ ለማንም እንዳትናገሩ ብሎ ያስጠነቀቃቸው ነበረ። ዛሬ ያልተደረገ ተአምር ተደረገ እየተባለ ነው የሚወራው። ሰዎች ክርስቲያን የሚሆኑት በተአምር ሳይሆን በክርስቶስ ሞት በማመናቸው ነው። ተአምር መጥሪያ እንጂ ተአምር መዳረሻ አይደለም። ማርቆስ ለአሕዛብ ስለሚጽፍ በተአምራት ላይ ያተኩራል። ከተአምር ወደ ተአምር ከምልክት ወደ ምልክት የሚባክኑ ካሉ እነዚህ የአሕዛብ ስሜት ነው ያላቸው። እግዚአብሔር በሁሉ እኮ ነው ያለው። ከቸርነቱ የራቀች ምድር የለችም። ለምንድነው ሰዎች ምልክት ፍለጋ ከአንዱ ወደ አንዱ የሚባዝኑት? ተአምራቶች ይደረጋሉ፣ ግን ተአምር የሚደረገው በፈቃደ እግዚአብሔር ነው። እግዚአብሔር ከፈቀደ እናንተን የት ያጣችኋል? በቤታችሁ ይፈውሳችኋል ባልጋችሁ ይፈውሳችኋል። የምትጠጡትን ውሃ ባርካችሁ ይፈውሳችኋል። እግዚአብሔር ተአምራትን በጅምላ ሰጥቶት አደራ በችርቻሮ ለሕዝብ ነስንስልኝ ያለው ማንም የለም። ዛሬ የክርስቶስን ሳይሆን ምልክት የሚከተሉ አሉ። ምልክትን አይቶ ክርስቶስን የሚከተል ሰው የበለጠ ምልክት ካሳየው ሰይጣንን ይከተላል። ተአምራቶች ጊዜያዊ በረከቶች ናቸው። ከህመም ብንፈወስም ነገ እንሞታለን። አተን ብናገኝም ነገ እናልፋለን። ክርስትና የተመሰረተው በዘላለማዊ ህይወት ላይ ነው። በሰማያዊና በመንፈሳዊ በረከት የባረከን ነው የሚለው። የብሉይ ኪዳን አማኞች በረከታቸው ምድራዊ ነው፣ ከነአንን መውረስ ነው፣ ማርና ወተት የምታፈሰውም። የአዲስ ኪዳን አማኞች በረከታቸው ሰማያዊና መንፈሳዊ ነው። የእኛ ጌታ ከኢያሱ የሚበልጥ ነው ምድራዊ በረከትን ሳይሆን ሰማያዊና መንፈሳዊ በረከትን የሚሰጥ ነው።